የአብይ አህመድ አገዛዝ በርካታ የጦር ሰራዊቱን በማሰማራት በፋኖ የተነጠቀውን የክልሉን በርካታ አካባቢ መልሽ ይቆጣጠራሉ በሚል ሰቢም ከሰሞኑ በአማራ ክልል በተለያየ አቅጣጫ በከባድ መሳሪያ በመታገዝ ውጊያ እያደረገ ቢሆንም ከባድ ሽንፈትን እያስተናገደ መሆኑ ተሰምቷል። በሁሉ ቀጠና የሚደረገው ተጋድሎም ተጠናክሮ ሲቀጥል አርበኛ ዋርካውም ሬው ዳጆ ጋሸና ከተማ ለሚያዝ ወደ ጋሸና እየገባ ሲሆን በአሁኑ ሰዓትም ጋሸናን ቀለበት ውስጥ አስገብቶ ብርቱ ተጋድሎ እያደረገ መሆኑ ታውቋል። በዝርዝር እንመለከተዋለንም። በሸዋ ቀጠና የገቡ ያገዙ ልዩ ኮማንዶ ኃይል እንደገባ መቅረጡ ተሰምቷል። በዚህ ቀጠና ያገዛዙ ቁልፍ ኮሎኔልም በፋኖ ቀብ መደረጉን ምንጮች ገልጸዋል። ተጨማሪ ይዘናል፣ በስፋት እንመለከተዋለን። በጎጃም ቀጠና ፋኖ ዛሬ ባደረገው ውጊያም ድል ማስመዝገቡን አስታውቋል። መረጃውን በዝርዝር ይዘነዋል። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ጀምራል። በቆይታችንም ቀደም ሲል ባርሱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ ክቡራን ቤተሰቦች እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አልፈን አብራችሁን ቆዩም። እያብይ አመድ አገዛዝ በርካታ የጦር ሰራዊቱን በማሰማራት በፋኑ የተነጠቀውን የክልሉን በርካታ አካባቢ መልሼ ይቆጣጠራሉ በሚል ሳቤ ከሰሞኑ በአማራ ክልል በተለያየ አቅጣጫ በክባር መሳሪያ በመታገዝ ውጊያ እያደረገ ቢሆንም የአማራ ፋኑ ሌሎች ማጥቃት ተባብሶ ቀጥሎ በክልሉ የተሰማራውን ያገዛዝኑ የጦር ሰራዊት ብትንትኑ እያወጡም ወደፊት ክሳቸውን ዛሬም እንደቀጠሉ ናቸው። በጎንደር ቅጥና ትላንት ሲደረግ የዋለ ውጊያ ዛሬም ተጠናክሮ ቀጥሎም የብልጽግናው ኃይል እየተመታ እንደሚገኝ ከአካባቢ የሚወጡ መረጃዎች ያሳያሉ። የማራ ፋኑ ቢረው ሰሜን አማራ ቅጥና በላይ ዘለቀዝ የሚዲያ ጀነራል ባንት አባተ ጉና ክፍለ ጦር አንዳቤት ብርጌድ ከፍተኛ ትንቅንቅ ላይ እንደሆነም ተሰምቷል። ያገዘዙ የጦር ሰራዊት ትላንት ጥቅምት 26 2018 ዓ.ም ምረት መነሻውን አንዳቤት የከተማ አድርጎ የጥፋት ድግስ ተሸክሞም አሌለም የተባለውን ሜካኒዝምና የእግረኛ ጦር ሰራዊቱን አሰልፎ የአንዳቤት ብርጌድ አካል የሆነውን ሻለቃ ሁለትን ለማፈን ወደ ገነት ማርያም ቀበሌ መጓዙን ተከትሎ በፋኖች ድንገተኛ ከባድ ክፉኛ ሲመታ ሟሉን መዘገባችን የሚታወስ ሲሆን በዛሬ ሁለት ማለትም ጥቅምት 27 2018 ዓ.ም ምረት ያገዘዙ ኃይል ከምዕራብ አርማጮ ተነስቶ ወደ መተማ ወረዳም ለጭማሪ ከቀጠና ለመግባት ሙከራ ሲያደርግ በመየሰው ከ12ኛ ኮር አጣና ዋሴ ክፍለ ጦር በአባይ ብርጌድና ደጃዝማች አራተኛ ኮር አርባኞች ክፍለ ጦር በላይ ዘለቀ ብርጌድ ባደረጉት ጣምራዊ ልዩ ኦፕሬሽን ከቀኑ 9 ሰዓት ላይ ጀመረው ወደ ውጊያም ሙሉ ቀንን እስከ ምሽት 12 ሰዓት መውጫ መግቢያቱም ከፍተኛ ሙትና ቁስለኛ ከማስተናገዱ ባሻገርም የደረሰበትን ከፍተኛ ብትር መቋቋም ሲያክተው በማታ ሰዓት እግሮች እንብሎ ሙትና ቁስለኛውን እያዝረከረከም ድምፁን አጥፍቶ ከታፈነበት ቦታ ወጥቶ ወደ መጣበት ተመልሷልም ነው የተባሉ። ይህ በንድ እንዳለም ከሽንፈት ያላዳነውን የደረሰው ሊታፈኛሉ ጪዎት ለማ ለማገዝ ከመተማ የተነሳው ያገዙ ጥምር ኃይል አሁንም ላንተስ ማን ይዞላል አይነት ሌላ ያልተጠበቀ ከባድ መብረቃዊ ጥቃት በነብር ባሎቹ መይሰው ካሳ ሁለተኛ ኩራ ጠና ዋሴ ክፍለ ጦር ተካብርጌድ በአርበኛ ደስ የተገኘ ስምር የሰጭነት ከመተማ ወጣ ብሎ ጓንግ ከምትባል ቦታ ላይ ይህን ቡድን በዛሬው እለት ጥቅምት 27 2018 ዓ ም ከጠዋት ጀምሮ አይቅ ጥቁጣት እየቅጡስ እንደሚገኙ ተጠቁሟል። በአጠቃላይ ባለጊዜ ነኝባዮቹ የዘር ፖለቲካ አራማጆች የኦሮሞ ስርዓት አራጊ ፈጣሪዎቹም በየጊዜው በአማራ ላይ የሚደወሉትን ተለዋዋጭ የጥፋት ሲራም እንዲሁም ሁለንተናዊ ጄኖሳይድ በጭፍን ጥላቻ ህዝባችንን ለመሰልቀጥ ያዘጋጁት በመከላከያ ስም የሚነግደው የስርዓቱ አስፈጻሚ ከየትም መጣ ከየት ወደ ቀጠናው መግባትም ሆነም ከገባ መውጣት እንደማይችል በፋኖ ብርቱ ክንድ ከፍተኛ ሽንፈት የደረሰበት ሞትና ቁስለኛም እየሆነ ምድሩ የእግር ሰዓት እየሆነበት ይገኛል ሲል ነው የክፍለ ጦሩ ህዝብ ግንኙነት ይገልጹም። የአጣና ዋሴ የክፍለ ጦር ህዝብኝነት አርበኛ ግዛት አለበል ከቦታው እንዳሳወቀን ከሆነም በአሁኑ ሰዓት ያገዙ ቡድን በየአቅጣጫው የጭንቀት ከባድ መሳሪያ የተኩስም ለንጹን ህይወትና ንብረት ስጋት ሆኖ ይገኛል ያለ ሲሆን አካባቢ ላይም የድሮን ቅኝት የተደረገ ስለሆነም ማህበረሰቡም ሆነ የፋኖ ኃይል ከወዲሁ ጥንቃቄ እንዲያደርግ መልእክቱን አስተላልፏል። እስካሁን ባለው መረጃ መሰረትም በወደ ውጊያው አጋዞ ከወደ መተማ ከተማ አንድ አይሱዝ አስክሬንና ሁለት አምቡላንስ እየወሰደ ሲሆን ወደ ውጊያው ይህ መረጃ እስከተጠናከረበት ሰዓት ድረስ እንደቀጠለ ይገኛል ሲል መረጃውን ያደረሰን አፋባ ሰሜን አማራ ቀጠና በላይ ዘለቀዝ የመይ ሰው ካሳም ሁለተኛ ኮር ነው። በሌላ በኩል በወሎ ቀጠና ሙጊዎች ተደረጉ ሲሆን ጋሸና ዙሪያ ላይ ከደጋው መብረቅ ክፍለ ጦር ብትወጡ ሻለቃዎች ጠላትን ስቦ በማስገባት እንዲሁም ሞትና ቁስለኛ በማድረግ ታላቅ ድልን አስመዝግቧል ተብሏል። የአማራ ፋኖ ብሔራዊ ክልል ምስራቅ አማራ ቀጠና ሚሊክስ የደገው መብረቅ ክፍለ ጦር ትናንት ጥቅምት 26 2018 ዓ.ም ባደረገው ውጊያ በርካታ ያገዘው የጦር ሰራዊትን ሙትና ቁስለኛ ያደረገ ሲሆን በዚሁ ጊዜ በርካቶች የመከላከያ የአድማ ብተና አባላቶች በግለሰብ ቤት እየተበተኑ የገቡና የተደበቁ ቢሆንም ከየተደበቁበት ጓዳ እየተመዘዙ በፋኖ ተማርከዋል የተባሉ። በዚሁ በጋሸና ቀጠና እየተደረገ ያለው ውጊያ ከወትሮ በይዘቱ የተለይና በጋሸና ዙሪያ በጠላት ላይ ጠንካራ እርምጃ የተወሰደበት ነው ተብሎታል። ከዚህ ቀደም ነፃ የወጡ ቀጠናዎችን ከማጽዳት ባለፈም ተጨማሪ ቦታዎችን መቆጣጠር የሚታይ ችሏል ሲል ነው የፋኑ ህዝብ ግንኙነት የገለጸው። ይህ በእንዲ እንዳለም የደጋው መብረቅ ኮር አንሻ ክፍለ ጦር ክንዷ ሻገሬ ሻለቃ በዛሬው እለት ከጠላት ጋር በተደጋ አውደውጊያም ትልቅ ድልን ሻለቃዋ ማስመዝገቧ ተነግሯል። በአውደውጊያው ከተገኙት አሁናዊ ድሎች ከአስር በላይ የአገዙ ሰራዊት አባላት ሲደመሰሱም፣ ከ15 በላይ የሚወስ ደግሞ ቁስለኛ ሆነዋል። የተባለው በመቄት ወረዳ ገረገራ እየተባለ በሚጠራ ቦታ ላይ ጥቅምት 27 2018 ዓ.ም በነበረው ጦርነት የአገዙ ሰራዊት ጥምር ኃይሉን ጨምሮ አራት ድሽቃና ሞርተር አዋቅሮ በአንድ ላይ አውደውጊያውን ያካሄደ ቢሆንም በአንድ ሻለቃ ፋኖዎች ግንባር ግንባሩን ሲባል እግሬ አውጪኝ ብሎም የተደመ የሚመስሉ ወታደሮችን ሳያነሳ ፈርጧል፣ ሲል የኮሩ ሚዲያ ክፍል አሳውቋል። ለተከታታይ ሳምንታቶች በደጋው መብረቅ ኮር በሚደርስበት ከባድ በትር አንድ ህይወቱን መታሪክ ተሳነው ያገዙ ሰራዊት ከፋኖች በሚደርስበት ጥቃት በየወደውጊውም እየተፈታተነ ከሚፈረጠው ሰራዊት ባሻገር በርካታ ያሞራይ ሳይሆኑ ቀርቷል ሲል መረጃውን ያደርሰን የደጋው መብረቅ ኮር የሚዲያ ክፍል ነው። በሌላ በኩል በጎጃም ቀጠና የማቻክሎ አገራ ቅዳምን ለመያዝ የገቡ ያገዙ ኃይል በፋኖ የጦር ጠበብቶች ፈርጣማ ክንዳቸውን ሲያሳረፉበት በርካታ ሙጥና ቁስለኛ ሆኖ ወደ ኋላም መመለሱ ታውቋል። የበላይ ዘለቀ ሻለቃ ፋኖችና የቴዎድሮስ እዝ ኮማንዶዎች አመልል ከተማ በመግባት በጠላት ላይ ከፍተኛ ጥቃት ያደረሱ ሲሆን በዚህ ግንባርም ጠላት በሜምፔና በዙ 23 ታገዘ ውጊያ ቢያደርግም በርካታ ቁጥር ያለው ሰራዊቱ ተደምስሶበታል ነው የተባሉም። በተጨማሪም አንድ የጠላት ፓትሮል ከነሙሉ ሰራዊቱም ውደሙን በጠዋቱ የመረጃ ጊዜያችን አድርሰን ነበር ሲሆን ይህን ተከትሎም በዛሬው ዕለት ጥቅ ጥቅምት 27 2018 ዓ ም ከሰዓት በአካባቢው ላይ ከፍተኛ ውጥረት እንዳለና ያገዙው ኃይል በፍርሃት ቆፈን ውስጥ እንደሚገኝ ነው ምንጮች ከስፍራው ለሰንሰለት ሚዲያ ያደረሱትም በተያዘ መረጃ በሸዋ ቀጠና የብልጽግና የጦር ኃይል በአርፒጂና በሜካኒስ ታግዞ ውጊያ ያደረገ ቢሆንም ድባቅ መመታቱ ተሰምቷል። የአማራ ፋኑ ብሔራዊ ኃይል ድባ አማራ ቀጠና አሳምነው እዝ ያጼ ዘርዓ ያዕቆብ አንደኛ ኮር ትናንት ማለትም ጥቅምት 26 2018 ዓ ምት በወሰደው እርምጃ ሙትና ቁስለኛም ተደርጓል። የተባሉም የአገዛዙ ኃይል በኤፍራታና ግድም ባሉ ወረዳዎች በአርፒጂና በመካኒስ በታገዘ ውጊያ ለማድረግ ፋኖች አሉበት ወደ ተባለው ቦታ የገባ ቢሆንም ያሳምነው እዝ ፋኖች ከመሃል ሜዳ በመንሳት ወደ መንዝ ጓዛ ያደረገውን እንቅስቃሴ በመገ ቅድም አይቀ ጥቁጣት የቀጡ ሲሆን በዚህም እቅዱ ሳይሳካም በጀግኖቹ ሙትና ቁስለኛ እንዲሆን ተደርጓል ተብሏል። በተወሰደው እርምጃ ከፍተኛ ኪሳራ ደርሶበት ሙትና ቁስለኛውን በአምቡላንስ በማሰለፍ ሲያመላለስ መዋሉንም የመረጃ ምንጮቹ ከስፍራው አድርሰዋል። በዚህ ቀጠና አገዛዙ ዛሬም ኃይሉን ከተለያዩ ቦታዎች በመጨመር ብርቱ ትንቅንቅ እየተደረገ ሲሆን የፋኖ ኃይሎች ይህንን ኃይል በገባበት ገብተን በመደምሰስ የአማራ እናት ለአንዴና ለመጨረሻ ጊዜም ነፃነቷን በአደባባይ የምታውጅበትን ቀን ለማብሰር ዝግጁ ነንም ብለዋል። የተከበራቹ ቤተሰቦች ከሰንሰለት ሚዲያ ለምሽት የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሙ እስከምንገናኝ በያላችሁበት የአለም ጫፍ በቸር ቆዩኝ።